ይቅርታ አትጠይቁ የምትሉ ሰዎች ካላችሁ የእግዚአብሔርን በር ዝጉ፣ እንዳትለፉ ያላችሁት ነው። ይህንን ጥንቃቄ አድርጉ። አሁንም ወደ ኃጢአት አትግቡ። የምትናገሩ ቃላቶችን አስተካክሉ። እባካችሁ ወደ ራሳችሁ ተመለሱ። ራሳችሁ ወደ መጥፎ አሁን ደና የሆነ ነገር ሲወራ በጥሩ ነገር የሚሄዱ ሰዎች መዶራችሁ ራሱ ድፍን ነው የሚሆነው፣ አንዳንድ ሰዎች ማለት ነው። ጥሩ ጥሩ ነገር ሲመጣ እኔ እንጃ እንዴት እንደምትመለከቱት አላውቅም፣ ግን መጥፎ ቦታ ላይ ቆሻሻ የሚበዛበት ላይ ዝንብ እንደሚበዛው ነው። ጥሩ ነገር ላይ አትመለከቱም፣ አታዳምጡም። የአንዳንድ ጊዜ ፊታቸውን እስቲ ወደ እግዚአብሔር ወይም ወደ አላህ አዙሩ፣ የት እንዳላችሁ፣ የት እንደምትኖሩ፣ እንዴት እንደምትኖሩ ተሳዳቢም ይሄ አንዱን ጎን ሆኖ አንዱን ጎን፣ እኔ ያክል ሰው እኮ ግዴታ አሁን እዚህ ጋር ግዴታ አንድ ሰው አፊዘን ከወደደ እኔን ለምን አይወደኝም ማለት አይቻልም። ወይም አንድ ሰው እህቴን ወዶ እኔ የሚጠላኝ ብዙ የሚጠላኝ ሰው ሊኖር ይችላል። አያችሁ፣ እህቴን ወዶ እኔን ለምን ይጠላኛል? መከፋት የለብኝም። ተመስገን ብሎ መቀበል አለበት ማንኛውም ሰው ማለት ነው። ምክንያቱም ይሄ የተሰጠሽን ታላተር የምንወደው ሰው እኩል እንወዳለን ማለት አይደለም። ሁላችንም ግን ደግሞ አንድ ማለት አይቻልም። ይሄ ከእግዚአብሔር ጋር መጣላት ነው እንጂ ወይም ያ ሰውን መጉዳት ወይም ያ ሰውን ማነጣጠል አይደለም። ከእግዚአብሔር ጋር እየተጣላችሁ ነው ያላችሁ ብዙ ሰዎች ማለት ነው። ምን የእግዚአብሔር ስራ ውስጥ መግባት ደግሞ መጠመድ ውስጥ መግባት ነው። አንዳንድ ጊዜ መንገድ የሚዘጉት አሉ። ሁሌ ራሳችን መንገድ የሆነ መንገድ ደጋግመን የምንሄድበት መንገድ ያው ወይም ለምሳሌ ገጠር ላይ ያደጋችሁት ሰዎች ምን እናደርግ መሰላችሁ? አንዳንድ ጊዜ ገጠር ቤተክርስቲያን ስንሄድ የሆነ ጭቃ በሆነበት ክረምት ላይ አለና እና እንደዚህ ሹልክ ብለን የምንሄድበት ተደብቀን ተደብቀን እህል አለ መንገድ ላይ የሆነ በቃ እህል አለ ገጠር ላይ ያን ህል ውስጥ እንደዚህ ተደብቀን ይሄን አንድ ቀን ተደብቀን ይሄ አንድ ቀን እንጋለጣለን። ምን ያደርጋል? እዛ ጋ ትክክል ስላልሆነ የዛን ሰው ንብረት ስላጠፋ ነው ሾክ ያስቀምጣል ማለት ነው። ያ እንዳንራመድበት የአንድ ቀን ያለፍንበትን መንገድ ደግመንም ለጥፋት የምንሄድበት ያንን ጭቃ ፈርተኑ የወጣ መንገድ ትተን በሌላ መንገድ ያደረግነው ሰው እራሱ ሾክ የሆነ ነገር አድርጎ መንገድ ይዘጋል። ምክንያቱም እኛ ራሳችን ይሄድንበት መንገድ እኛ እራሳችን በሾክ ራሱን እየዘጋን ይሄንን ራሱ ይሁን እስቲ ውሸት ነው ብሎ። የባለ ያ እዛ ጋር የቆመ ሰው ካየሽ ይዘጋል። ራሳችን ነው መንገዳችን እየዘጋ ነው ያለን። ከእግዚአብሔር ጋር እየተጻለ ነው እስቲ ሰላም አላችሁ እስቲ በሰላም ተደስቶ ሰውን መሳደብ። እስቲ ህይወታችሁ የሰመረላችሁ ሰዎች አላችሁ። ሰውን ሰድባችሁ ወይም ባልና ሚስት አጣልቶ ጎረቤት ለጎረቤት ቡና ለመጠጣት ወይም አንዳንድ ወደ ውጪ ይጥላታል ማለት ነው። ያ ግን ተጣማ ተቻችላ፣ ሁሉንም ችላ እግዚአብሔር በፍቅሩ በሁሉም በጸጋ የሞላትላት ሴት ያን ራሷን ህይወትታ የምትኖር ለሰው መለየት የምትኖር የራሷን ህይወት ታ የሚኖር ብዙ ሰዎች በአካል የምናውቃቸው ሰዎች አሉ። ይህ ትክክለኛ ጎረቤታችሁ ላይ የሚፈጠሩ ራቅ ብላችሁ ምናምን ብታዩ እንደዛ የሚሆኑት ህይወት አሉ። ለራሳቸው ህይወት ቦታ የማይሰጡ ለሰው ላይ ህይወት ላይ ገብቶ እንደዚህ የሚበጠብጡ ብዙ ሰዎች ናቸው። ነገ የምነኝ እኔ እስቲ ራሳችሁን እስቲ ዞር ብለን እራሳችን ብቻ እንመልከት። ስለተሳደም ተሳደም ያ ሰው ላይ ስድብ ምንም አሁን ውሻ ስላችሁ ኔ ውሻ ሁኝም አልገኝም ወርቅ ነው ለነሱ። ወርቅ እያነጠፋችሁት ነው የምትሄዱት። በተለይ ተሳዳቢዎች ሰውን ለመለየት የምትሞክሩት ወርቅ እያነጠፋችሁት ነው ለእናንተ ግን ሾክ ላይ እየተረማ ህይወታችሁን ወደ ገደል እየከተታችሁ እነሱን ደግሞ ወርቅ እያነጠፋችሁላችሁ ነው። ይህንን ወቁ። በርቀት መንገድ አትዱ። እስቲ ብሩኬ እና ሄሚ ብቻ እስቲ ተመልከቱት። ስንት ስድብ ተችሎ ስንት እየወረዱበት ስንት ነገር እያሉ እንደ ቅጣ እንደተገለባበጡባቸው አንዴ በሱ ግን አንዴ በቤተሰብ አንድ እስቲ ምን እንደሚመሳስሉት በቤተሰብን ዙራ በራሳቸውም ዙሪያ እነዚህ ልጆች ምን እንደሚመሳሰል ምክንያቱም እግዚአብሔር ያነጠፈለትን ወርቅ እግዚአብሔር ያነጠፈለትን ሕይወት እናንተ እንደዛ ስላላችሁ ወይም እናንተ ስላቆሸሻችሁት የነሱን ሕይወት ማቆሸሽ ማንም አይችልም። እግዚአብሔር ያለገላቸውን ሰዎች ማንንም ሊገፋ አይችልም። እኛ እዚሁ ቁጭ ብለናል። እነሱ ግን እየሮጡ ነው። አያችሁ፣ እነሱ ወደፊት እየሮጡ ነው። እኛ ጠዋትም ማታም ለስድብ እንቅልፋተን ለስንትም እንቅልፋተን ምትኖሩ ምንኖሩም እንደዛ ለጥሩ ነገርም እየተመኘን እያለኑ እንደዛው ግን እነሱ አሁንም እግዚአብሔር ከፍ ያደርጋችሁ። ለሲድብ የምንቆሙ ደግሞ ልቦና አይስጣችሁ። እነሱም ደግሞ እግዚአብሔር ከዚህ በላይ ፍቅራችሁን ይጨምርላችሁ። ብዙም አትደሰቱ፣ ብዙም ከፍ ብላችሁ ልክ ቅቤ እንደጠጣችሁት ሰው ሲጣላ የሚያደርጋችሁ ነገር ብዙም አትደሰቱ። ያዘናችሁ ደግሞ በጣም አሳብ ሆኖባችሁ ከራሳችሁ በላይ እነሱን የምትወዱ የምንደሰትበት ቀን ቅርብ ናት። በሰዓት በቀን ሳይሆን በሰዓት እየቆጠርን ነው ነው በሰዓት እየቆጠርን ነው። የደስታችን የደስታችን ቀን በትንሽ ደቂቃዎች እምትመጣ ቀን አለች። ዛሬ የተደሰቱትን ነገ በሐዘን የሚለወጥ ቀን ይመጣል እና እናንተም ከክፉ ነገር እግዚአብሔር ይሰውራችሁ። እግዚአብሔር ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ብዙ አውርተናል እናወራለን አናወራምን ስንል እንቀጥላለን። አንዱ ሀሳብ ሲገልጥ አንዱ ያም ይመጣል። ይሄንን ባወራ እስኪ ይሄንን ባስተላልፍ እንላለን። በጣም ከማውራት ይበዛ ማለት ነው። ስሜታዊ ትሆናላችሁ አንዳንድ ጊዜ። ወይም ወሬ ወደኑ ሳይሆን የሆነ ነገር ስሜታዊ የሚያደርግ ነገር አለ። በጣም የምትደክሙ ልጆች አላችሁ እና ጨዋታ የምትፈልጉ ብዙ ልጆች አላችሁ። ልክ እናንተ ጨዋታ የምትፈልጉ እኛ ደግሞ በንግግር እኔ ደስ የሚለኝ በንግግር የሆንን ነገር እንደዚህ ባደርገው እቺን ዓለም ሁሉ እንደዚህ ባደርገው የሚልበት ነገር አለ እና እግዚአብሔር ከክፉ ነገር ይጠብቀ ወደ ፍቅራችን እግዚአብሔር ይመልሰን፣ ልጆቻችንም ደግሞ ፍቅር ፍቅራችን ከፍ አድርግልን፣ እኛም ሰላሙን ይስጥን። ህይታችን ደግሞ አለች ሐኪም ቤት ገባች አለች እና ወጥቻለሁ ብላለች ጨረቃ እና እግዚአብሔር ምሕረቱን ይላክላት። እግዚአብሔር ጨርሶ ይማራት። ሰው አገር ላይ ነው ያለችው። እንደኛ ስደተኛ ናት። አንዳንድ ጊዜ ህይወት ሳናስቦ እኛ የምንለው ሳይሆን እሷ የምትለናት እና የምታኖረን እሷንም ውድ እህታችን በጣም የምንወዳት በጣም የምናከብራት ከመጀመሪያ ጀምሮ እስከ ዛሬ አብራን የነበረች የእህታችን ናት እና አሁንም ጸሎት አድርጉላት። እግዚአብሔር ይማራት በሰላም ወጣለች ሐኪም ቤት ወጥቻለሁ ብላለች። አሁንም ደግሞ ጨርሾ እግዚአብሔር ምሕረቱን ይላክላት እና ጸሎት አድርጉላት ሁላችሁም። እኔ ጨርሻለሁ። እግዚአብሔር ይጠብቃችሁ። ጨርሻለሁ። አመሰግናለሁ። ይሄው ምቴን ከአሁን በኋላ አልከፍትም፣ ቃል እገባላችኋለሁ። ይሄው ደህና ደሩ።